እሷ ሲመጣ አታርጉ፣ የሩታ ፎቶ እዛ ጋር እንዳታስገቡ፣ አያስፈልግም። ራሷ የተቻለስ የራሷ ናት፣ ከማንም ጋር አታወዳድሯት። እሷ የራሷ ጀግናና ጀግና ብቻ ናት። ራሷ በቂ ናት። ከማንም ጋር አትወዳደርም? ከማንም ጋር ምክንያቱ እሷ ጀግናና ጀግና ብቻ ናት። ማንም የሽንት ቤት ትራፍ፣ ማንም የሚዲያ አህያ እንድታወዳድሯት አልፈልግም። ማንም ሴተኛ ዳሪ ከእሷ ጋር እንድትወዳደር አልፈልግም። ምክንያት እሷ ጨዋ የጨዋ ልጅ የጀግና ልጅ ናት። ማንም እከክ አይደለችም። ማንም ለማኝ አይደለችም። እሷ ፈጣሪ የሰጣት ጸጋ የራሱ አላት። ከማንም እያንዳንድ ሽን እየተናገርኩሽ ነው። የሩትዬ ደጋፊዎች ሆናችሁ የእሱ ቤት ሄዳችሁ እሷ ጋር ስትመጣ አንድ ሰው ሂዶ የእሷ ፎቶ እንዳያስቀምጥ። ስነ ስርዓት እንከባበር። የተከበረች ልጅ ናት። ከማንም ወርገጤ ደግሞ አታወዳድሯዋት ጨርሻለሁ ይቅርታ ደግሞ ስለተናገርኩሽ እኔ አልወድም እምወደው ሰው መናገር አለብኝ አይቼ እንዳላየ ማለፍ አልወድም ማንም ጋር እንድትወዳደር አልፈልግም እሷ በቂና በቂ ከማና የምትወዳደር ምን አለ መሰላችሁ ውደት ማለት ነው እዚህ ጋር የሚያኮርፍ ሰው ማለት ነው ሩታ የማይወድ ብቻ ነው ሩታ የሚወድ ሰው ማኮርፍ አይችልም ቢኮዝ ከማንም ጋር ሊያወዳደራት አይችልም ሲቀጥለው ሩታ ቦታ ታውቃለች የት የምትጣል ልጅ አይደለችም ሩታ የት የምትገኝ አይደለችም። ሩታ የምትገኝ የሆነ ልዩ የሆነ ቦታ እሷ የሚመጥን ክብሯን የሚመጥን ነው። ክብሯም አይመጥን ቤት አታስገቧት፣ አታስገቧት። ገባችሁ። ሩታ የምትወድ ከሆነ አታስገቧት እዛ ቤት። በተለይ ሞር ደግሞ የሚዲያ ሕያ ቤት አታስገቧት። ቤቷ አትመጥነውም። ሩታ እንደዚ አይነት ቤት ሩታ አይመጥናት። በቃ እኔ ሁሌ ነግራቸዋለሁ። ገባችሁ? እና በዚህ ጋር የሚያኮርፍ ካለ ቅራሬ ብቻ ነው የሚጠጣው። ከዚህ ውጭ ነው ሩታ የሚወድ የሚያከብር ከሆነ፣ ደግሞ ከማንም ጋር አይወዳደራት። አንድ ሁለት ብላችሁ አትወዳደሯት። ሩታ ከማንም ትወዳደራ አይደለም። ካሉ ሴቶቹ ገና ከሚወለድ እንኳን አትወዳደሩ። ገባችሁ? ማለት ነው። ስለዚህ አንድ ሁለት ሶስት አራት አትወሉ። በቃ ሩቴ ብቻ መቆሰት ካልቻላችሁ ደግሞ እንተው ማለት ነው። በቃ የሆነ ቦታ እንዲያም ማለት ነው። ሩታ እንዲያም ማለት ነው፣ እኔ የታዘብኩት ነገር ሩታ ያልሆነ ቦታ ከምትበስቷት የሆነ ቦታ ሄዳችሁ ከሩታ ፕሮፋይል የሩታ ፕሮፋይል አድርጋችሁ ጥሩ ነገር ኮሜንት መጻ የተዘቀዘቀችበት ቤት ሄዳችሁ ሙልት ብላችሁ ማለት ነው፣ ጡንቻ መስጠት። ሩታ ጀግና ናት ማለት ገባችሁ። በዛ ነው የምታሸንፉት እንጂ የማይሆን ቦታ አታድርጓት። በተዘቀዘቀችበት ቤት ፎቶዋን የለጠፋት እቺ ናት እኮ ጀግና እያላችሁ መኮሰት ነው እንጂ ሌላ ነገር፣ ሀዲ የኔ ውድ የኔ አስተዋይ እና ማለት ነው እንደዚህ አድርጉ የኔ ወዶች፣ እኛ ስለምንጠላቸው ወይም እኛ ስለምንቀየማቸው አይደለም፣ እኛ ስለምንወዳቸው እናንተ ማስተካከል ስላለብን ነው። ገባችው እና የኔ ወዶች፣ እናንተም አጉዙን፣ እሺ። እኛ እንዲያም፣ እናንተ መናገር እኛ፣ ይሄ ያስተካክሉ፣ ይሄ አድርጉ ማለት አለባቸው። እናንተ አጉዙን፣ እኛ ሁ እንዲህ አድርጉ ስንሆ ሸም እያዘን ነው። ገባቸው የኔ ወዶች፣ አሁን ሃያ ምናምን ሰላሳ ምናምን ሰዎች አላቸው አልአዛር ማለት ነው እያለ እያንዳንዱ አልአዛር ኦአይሾው እንደዚህ መታዘዝ ጥሩ ነው። አላዛር ሩትዬ ማነው ሞታ ያ ከገባሁኝ ስጦታ በረክትላታል ስላለ ያለ አራት አይደለም። እኛ አርባ ሃምሳ ለእኛ ቀላል ነው። ስንት እስከዛሬ ሰብስክራይብ አድርገናል? ለማን ወርገጤ አይደለም ሩትዬ ማለት ነው ገባችሁ። ስለ ስጦታ አይደለም፣ ለውርቲ ስጦታ በቂ አይደለም። ግን ምን ያህል ፓወር ያለው ደጋፊ እንዳላት ነው። ገባችሁ ስጦታ ለውርቴ ምንም አይደለም ቢሰጣት

እና ጋይስ ማለት ነው ያለ ጆ ይሄ አልአዛር ሚሊዮን ሳብስክራይብ በማድረግ ተባበረ። ሜሪ መሳቅና መሌ ተመስገን፣ ሁላችሁ ሁላችሁ ማለት ነው ውዶች። ስቶሪ ላይ ጌስት ላይ ይሄንን እንትን ያደረኩት ማለት ነው ከአልአዛር ወስዳችሁ ፖስቶች ማሮቼ አስራ ስድስት ሺህ ነው የደረሰ ሞታ አስራ ስድስት ሺህ ነው የደረሰ ገብቻሁ። ገብተሃል ወጥተሃል። ደግሞ እንደ ሳትገባ ከወጣ ያንተስ ከፋ እንደገባህን የወጣው ሶ ጋይስ ያላ ሌትስ ጎ ሂዱበት ማለት ነው። ሰብስክራይብ ዱቁት ትሄዳችሁ፣ ደግሞ ቆንጆ ኮሜንት ጻፉት ታያችሁ። በእንደዚህ ቤት ሩት እየሩት ያላችሁ ጻፉት። ሌላ ሴት እንዳታመጡ፣ ሌላ ቦታ እንዳትሄዱ። ሩታ ሰላም፣ እንዴት ናችሁ? ደህና ናችሁ?

ሀዊነኝ ንድነሽደ አሉ እግዚአብሔር ይመስገን እስኪ ሁሌም መቼስ የሩታ ሁሌን እንዳኮራን ነው፣ ግን ደሞ ዛሬ ልይት ባለ ማሳፕራይዝ ስላላት ምን አለበት አራት ሺህ ብቻ ነው የቀራትማ። ሳብስክራይብ እያደረጋችሁ አላዘር ቤት ተቀላቀሉ እያልኩ መልእክቴን እያስተላለፍኩ ነው። እኔ ላብዬ ምልብስ ታጌተ ላብዬ ላብዬ መቷል ልብስ ሀላስ አትዘርዝሩ፣ አትዘርዝሩ ኔ ብጌታ ስም። እኔ ደግሞ የሰው ደስታ የሚያስደስትን የሰው ጥሩ ነገር ደስ ስለሚለኝ ደግሞ የሰው ደስታ የሚያስደስታችሁ ሰዎች ካላችሁ ሩታዬ ደስ እንዲላች ከፈልጋቸው እስከ ሳብስክራይብ አድርጉና አራት ሺህ ብቻ ነው የቀራት። ምን አለበት እስኪ ትሸለም፣ ስጦታውን ትሰጠ ሳብስክራይብ አድርጓት። ኔ ውዶች ኮመንቱ አላየሁትም ነበር። ቪዲዮ ሳያይ ኮመንቱ አላየሁትም ነበር፣ በኋላ ነው የጻፈው። ኮመንቱ እና ሳብስክራይብ አድርጎ አድርጊ እሺ። ቋንጣ እያድርጊ እንደዚህ ንዛለቃለን እኔ በጊዜ ጠግል ያዝ እንጂ አልሆነም። ጋይስ እዚ ጋ አርባ ዘጠኝ ሀምሳ ያለ እንኳን ዜንቋና ነዛለቅም። እኔ በጊዜ ጠግል ይሄ ግርት የሆነ ፋሚሊ ነው። በዚህ አጋጣሚም ፎሎ አድርጉ። ሰው ስገቡ አዳዲስ ሰዎች ፎሎ ፎሎ ባክ እየተመላለሳችሁ ቀጥሉ፣ የጀመራችሁት ቀጥሉ። ጆ ማለት ነው። ሊንገራ አሁን ማለት ነው እኔ አሁን ፎሎ አርጉኝ የሚለው ጎስት ገብቶ ማለት ነው። ፎሎ አርጉ ይባላል። አሁን አርባ ስድስት ሰው አርጉና እናረጋላችኋል አለትው። ፎሎ አርጉ። ሱስዬ አልአዛር ሳብስክራይብ አድርገሻል። የኔ ወዳጅ ሩታዬ ልትሸለም ነው። ትናንትና ስትጠረች ነበር ትላንትና፣ ንንገርኛ ትላንትና እኮ ጉድ ነው። ሰው እንዲህ ቀልደኛ! አረ ተጠራ ሳብስክራይብ፣ ተጠርታ እኮ እሱ ያለው አዎ ነይማም ተጠርታለች። ግን ነው እኮ ሱሱ በደንብ ነው የተጠራች። አንቺ በእሱ ነው እስጠው። ቆይ የተጠራው እሱ ቆይ እሱ ነው እራሱ ሱሱ ሲባል ምን እናንተ እያለፈ ነገር አታውሩ፣ እንዳታውሩ ስለ ፎሎ ብቻ አውሩ፣ ፎሎ ብቻ አውሩ። እያለፈ ነገር አታውሩ። እዚህ ውሃ ፈሰሰ፣ ውሃ መልሶ ማፈስ ፋሚሊ ያኔ ዝም በሉ። እኔ እኮ ለዚህ እኮ ነው ይህንን ቤት የምወደው። ታውቃላችሁ አይደል? በጣም ጎበዞች ናቸው፣ በጣም ፍቅሮች ናቸው። ሲበዛ ፍቅራቸው ለየት ይላል። ሲሪስ ባይዙ ያችን ላይ ፋሚሊ እና የሰው ደስታ የሚያስደስታቸው በጣም ትሁቶች፣ ደስ የሚሉ ሰዎች ናቸው። ስማቸው ሁሉ ሩታዬ ማር እንማር ምናምን ምናምን ናቸው። ታዩና እኔ በጣም ነው የምወዳቸው። በተጨማሪ አርባ ስድስት ፋሚሊ አለ። እስቲ ፎሎ አርጉ ሁላችሁ ፎሎ ፎሎ ባክ። ቁጥር ይቀየር ስ እዚህ ጋር መተገስት ላይ ያሉትን ሰዎች ያዝ ያዝ አደርገው። በተጨማሪ ደግሞ አንዴ ደስተኞች ከሆኑ ዝም ብለን ደስተኛ የሆነንበትን ርዕስ ይዘን መቀጠል ወይ ይዘን መዋል የለብንም ፋሚሊ። አንዳንድ ጊዜ ደስታችን ራሱ ወደ ሌላ ሊቀየር ስለሚችል ጥሩ ነው። ደስተኛ መሆን አሪፍ ነው፣ ሸጋ ነው፣ ጥሩ ሀሳብ ነው ነገር ግን የተደሰታችሁበትን ሀሳብ የተወሰነ ሼር ካደረጋችሁ በኋላ በቃ እሱ ላይ መቆየት ያን ያህል አስፈላጊ ነው ብዬ አላስብም። በውስጡ ሁላችሁም ስራችሁን ስሩ። እንዳትረሱ ፋሚሊ የአላዛርን አካውንት እየገባችሁ ምን አድርጉ? ሰብስክራይብ አድርጉ እሺ። እኔ በሁለት አካውንት ነው ሰብስክራይብ ያደረኩት እና እነኚህ ማስታወቂያዎቻችን ናቸው። እዚህ ቤት የምትገቡ ፋሚሊ፣ እስቲ ሁላችሁ እስቲ ፎሎ የምትፈልጉ አንድ ቁጥርን ከጽር እስቲ ፎሎ የምትፈልጉ ፎሎ የምትፈልጉ አንድ ቁጥርን ከስር እስኪ አስቀምጡልኝ። አርባ ስምንት ፋሚሊ ያለ ይህ ቤተሰብ ማለት ቀላል አይደለም። እስቲ ፎሎ የምትፈልጉ ከስር አስቀምጡ አንድ ቁጥርን አንድ ቁጥርን፣ እስቲ ከስር ፈጠን ፈጠን ፈጠን፣ እስቲ አንድ ቁጥርን ኩሜ። እሺ፣ ሌላ ሌላ፣ እስቲ ሌላ ፎሎ የምትፈልጉ እሺ፣ ጨዋታ የምትፈልጉ ሁለት ቁጥርን ጨዋታ ቀልድ ወሬ ምናምን ጂጊጃን ካ የምትፈልጉ እስኪ ሁለት ቁጥርን ሁለት ቁጥርን ፋሚሊ እስኪ ፎሎ የምትፈልጉ አንድ ቁጥር ጂጊጃን ካ ወሬ ጨዋታ ምናምን ቀላ ቀልድ ምናምን የምትፈልጉ ሰዎች ደግሞ ሁለት ቁጥርን እስቲ ፈጣ ነው፣ ከስራ አስቀምጡልን። አይታየኝ ሆነ እየታየኝ አደለም። ፋሚሊ እየተጻፈ ነው እየተጻፈ ነው። ከስር እየተጻፈ ነው ፋሚሊ፣ እኔ አይታየኝም። አይ ቲንክ እኔ ጋር ቆሟል። እየተጻፈ ነው። እሺ፣ ቢቲ ቤት። እሺ፣ አንድ ቁጥር ጥቂት ሰው ነው ከፍተው ነው መሰለኝ ይመስለኛል። ላይቫቸውን የሄዱት ነው ተኝተው ይሆናል አቅም እሺ አንዴ እዚህ ገዝት ላይ ያሉት ሰዎች ላይ ቁጥር ይቀይር ይቀይረስ። ፋሚሊ ግቡና ደመር ደንበር አድጎ የፕላስ ምልክቷን ጫንጫን በሉ። ፈጠን ፈጠን ስ ሩታ የሚለው አካውንት ከታች ከኔ በታች ያለ ሁሉም ጋ ግቢ ሁሉም ጋ ፎሎ ባክ መልሽ። እኔም ው ፎሎ እያደረኩሽ ነበር። ፈጠን ፈጠን ስ ፈጠን ፈጠን ብላችሁ ቁጥር ይቀይር። እዚህ ጋ የላችሁት አሪፍ ነው። አርባ ምናምን ፋሚሊ ያለ ፈጠኑ ፎሎ ተደራረጉ። የፈጠነ ፎሎ ተደራረጉ። ፋሚሊ ፈጠኑ ፈጠኑ ምጥቅለ ቋንጣዬ ቋንጣዬ፣ ስንት አለሽ? ስንት ነሽ? አሁን እኔ ቋንጣዬ አምስት መቶ ይ አምስት ሺ ፎሎወር ከገባች ማለት ነው በዚህ ሳምንት ነው።

እጆዬ፣ ውረድ አንተ ፈለው እየለቃቀምክ ነው። እኛ ደግሞ የሮታ ሳብስክራይብ እንድትሸለም እየለቃቀም ነው ማለት አልመለሰም እኮ ልጁ። ምንድን ነው እሱን ብቻ ነው ፎሎ የምናደርገው። ፊት ለኛም ደግሞ እንደ ቀንጣዬ ሰምታችኋል። 38 ሰው 5000 ከገባች ቋንጣዬ ማለት ነው። ትንሹ አንበሳ አውርልሻለሁ እዚህ ጋር መጥተሽ ማለት ነው በዚህ ሳምንት። ኧረ እስኪ አምስት አምስት ሺ አስገብሻለሁ። አምስት ሺ ከገባሽ በዛ ሳምንት፣ ዛሬ ምንድን ነው? ዛሬ አሙስ ነው አይደል?